አይሁድ አንተ ማነህ? ብለው ይጠይቁት ዘንድ ካህናትንና ሌዋውያንን ከኢየሩሳሌም በላኩ ጊዜ የዮሐንስ ምስክርነት ይህ ነው። እርሱም እኔ ክርስቶስ አይደለሁም ብሎ አመነ እንጂ አልካደም። እንኪ አንተ ማነህ? አንተ ኤልያስ ነህን? ብለው ጠየቁት። አይደለሁም አለ። እንኪ አንተ ነቢዩ ነህን? አሉት። አይደለሁም አለ። እንኪያስ አንተ ማነህ ለላኩንም መልስ እንድንሰጥ ስለ ራስህ ማን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንደተናገረ የእግዚአብሔርን መንገድ ጥረጉ እያለ በምድረ በዳ የሚሰብክ የአዋጅ ነጋሪ ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩ። እንኪያስ ክርስቶስ ካልሆንክ፣ ኤልያስንም ካልሆንክ፣ ነቢይንም ካልሆንክ ለምን ታጠምቃለህ ብለው ጠየቁት። ዮሐንስን መልሶ እንዲህ አላቸው፣ እኔ በውሃ አጠምቃችኋአለው። ነገር ግን እናንተ የማታውቁት በመካከላችሁ ቆሟል። ከኔ በኋላ የሚመጣው ከኔ በፊት የነበረው የጫማውን ጠፍር ልፈታ እንኳን የማይገባኝ ነው። ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ እንዲሆነ በማግስቱም ዮሐንስ ወደ እርሱ ሲመጣ ጌታችን ኢየሱስ ክርስቶስን አይቶ እንዲህ አለ፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ። ከኔ በፊት የነበረ ሰው ከኔ በኋላ ይመጣል ብዬ ስለ እርሱ የነገርኳችሁ ይህ ነው። እርሱ ከኔ አስቀድሞ ነበርና፣ እኔ አላውቀውም ነበር። ነገር ግን እስራኤል እንዲያውቁት፣ ስለዚህ እኔ በኋላ ጠምቅ መጣሁ። ዮሐንስም ምስክርነቱን እንዲህ ብሎ ተናገረ። መንፈስ ቅዱስ ከሰማይ እንደ ርግብ ወርዶ በራሱ ላይ ሲቀመጥ አየው። እኔም አላውቀውም ነበር፣ ነገር ግን በውሃ እንዳጠምቅ የላከኝ እርሱ መንፈስ ቅዱስ ወርዶ ሲቀመጥበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም ራሴ አይቻለው፣ እርሱም የእግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ።